እንግዲህ አዶናይ ለኑኑ ሁለት ምርጫ ሰጣት። አንድ ቤሉን በሕይወት እንዲኖር አንቺ የኔ ፍቅር መሆን አለብሽ። አይ እምቴ ከሆነ ደግሞ ቤሉን በሕይወት አይኖርም። ቢኖር እንኳ እንዳይናገር እንዳይጋገር አድርጌ አሽበልብሌ ነው የምተውልሽ፣ አላት። እናም አሁን መተሽ መነጋገር አለብን ሲላትም፣ እንግዲህ ኑኑዬ እያለቀሰች ሄደች። እናም አሁንም ሀሳቡን እንደማይቀይር አስጠነቅቃት። ኑኑ ሳትፈልግ የአዶናይን ፍቅር ተቀበለች። እጅግ በጣም ያሳዝናል። የኔን ፍቅር ማንም ምንም ሊቀማኝ አይችልም። ማን እንደሆንኩ አሳይ አለው በማለትም እንግዲህ አዶናይ እያሰቃየው ይገኛል። እናም ይህንን ውሳኔዋን ካልወሰነች እሱን እንደሚገልባት ስለነገራት እሽ ብላ እሱን አዳነችው። ሌላው እንግዲህ ኤልሹ ተንበርክካ እናቷን መለመን ጀመረች። ወንድሜን አምጭልኝም አለች። ኤልሹ በእርግጥ እኑኑ ላይ ያላት አመለካከት ከባድ ነው። ግን ደግሞ መሲ አስፈራራቻት። ሰላም ውድና የተከበራችሁ የምኞት ሚዲያ ቤተሰቦች እንዴት ናችሁ? ልኝ ሰላማችሁ ይብዛል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ዛሬ እንግዲህ እንግዳ ቀጣይ ፓርት ይዘመተናል። ሄለን ከነ ልጇ ኑኑዬን እያሰቃየ ብትገኝም አሁን ደግሞ ትልቁ ጥላት አዶናይ ሆኖ ተገኘ። አዶናይ እንግዲህ ቤሉልን አግቶ እያሰቃየው ቢገኝም ግን ለኑኑ የሰጣት ምርጫ ከባድ ነው በእሷ ውሳኔ የማይሆንና እሷን በጣም የሚጎዳት ነገር ነው እናም ቤሉል አሁን ማነህ ልቀቀኝ ወንድ ከሆንክ ፊትለፊት ተጋጥፈጠኝ አንተ ግን ወንድ ሳኮን ሴት ነህ እንደ ሴቶቹ ቀሚስ ለብሰሃል። ምክንያቱም ወንድ የሆነ ሰው ፊት ለፊት እንጂ በጀርባ ወይም ደግሞ የሰው ልጅ ፔስታል ሸፍኖ አግቶ አያሰቃይም። ሲለውም ሀሀሀ ብሎ ሳቀበት። ማናንተ አንተ ወንድ ተወንክ ግለጥና ማንነትህን አሳየኝ አለው ቤሉል። ይሄን ጊዜ እኔ ነኝ አለው ምን አለ አዋንተ አሁኔ በኑንዬ እየመታሃል። አሁን ምን ማድረግ እንዳለብኝ እኔ ያውቃለሁኝ። እሷ የኔና የኔ ብቻ ናት ሲለውም፣ አንተ ቆሻሻ አንተ ነህ እመነኝ፣ ኑንዬን ይበልጥ እንዳፈቅራት ታደርገኛለህ። በጣም አፈቅራት አለሁ መቼም ቢሆን አንተ እሷን ያንተ ለማድረግ እኔን መግደል አለብህ መጀመሪያ አለው። አይደለም ማድረግም እችላለሁ አለው። አአ አልገለም ለምን እገላለሁ? ኑንዬን የራሴ አድርጌ ስትሰቃይ ማየት ፈልጋለሁ አለው። እሱን እንዳታስበው የምትወደኝ እኔን ነው እምወዳት እኔ ነኝ። ስለዚህ መቼም ቢሆን በህይወት እያለው ኑኑ ልተውሎ ስለማልችል አስቀድመህ ግደለኝ አለው። እሱም አልገልህም በማለትም መለሰለት። እንግዲህ የሱ ምርጫ ኑኑን አሁን በቤሉል አስፈራርቶ ቃል እስከሚያስገባ ነበረ። ኤልሹ እንግዲህ ተንኮሏ ተጋለጠባት። ሁሉን ነገር በደንብ አውቃለውኝ፣ ግን ደግሞ እህቴን ምንድነው ያደረግሻት? ወርቁንስ ማን ነው እዛ የደበቀው ስትልም፣ አላቅም አለች ኤልሹ። አንቺ ጥሩ ልጅ ነሽ፣ አሁን ግን መስመር አለፍሽ። ከዛሬ ጀምረሽ እህቴ አጠገብ ደርሰሽ ብታሰቃያት መኝ እኔ ሌላ ችግር ይፈጠራል። አለቻት። ምን ልታመጪ? አለች። እዩልሽ እንግዳውስ ያን ጊዜ ገፍትረሽ የጫልሽኝ አንች እንደሆንሽ ለሁሉም ሰው እናገራለሁ። አሁን ወርቁን ምን አለቻት። አዎ መሲ፣ ምን እያልሽ ነው? እነግርሻለሁ። ሁሉንም ነገር በደንብ አውቃለሁ። እያሰቃየሻት ምን እንደሆነ አውቃለሁ? ስለዚህ እህቴን ታያት እሷ ጠገብ ብትደርሽ እኔን አያድርገኝ፣ ሁሉንም ነገር ይፋ አወጣዋለሁ። በዛ ላይ ደግሞ ወርቁን ማን ነው እሷ ኪስ የጨመረው አለች። አታላቅም ስለ ወርቁ አለች። አረባክሽ እመኝ ልቅስ አልበለዛ እውነታውን አወጣዋለሁ ስትላትም፣ አሁን ኔኝ መሲ ይቅርታ አድርጊልኝ አሁን ኔኝ አለች። እኮ ለምን እንደዚህ ማድረግ አይጠበቅብሽም። ለማንኛውም ማርፈሽ ተቀመጪ። እኔ ካንቺ ጋር ችግር የለብኝም። ያን ጊዜ ገፍትረሽ ስትጠይኝ አውቀሽ እንዳልሆነ ተረድቼሽ ነበር። አሁን ግን በጣም አበዛሸው። አለቻት። እሻለች እንግዲህ ኑኑ ለእናቷ ልጅ ለመሲ ተመረዘሻል በኤችአይቪ የተባለውንም እናም ልትመረመር እንደሄደችን እሱ በመታገቱ ሁሉንም ነገር ነገረቻት። በጣም ተገረመች። እንዴት ይሄን ያክል ነገር አልነገርሽኝም? ማን ነው ያገተው ቤሉልን? ስትላት እኔና ቤሉል ሐኪም ቤት ሂደን ነበረ። እናም ስንመለስ ይሄ ነገር ተፈጠረ። ማን እንዳገተው አላውቅም። አዶናይ ይመስለኛል እህቴ አለቻት። ምን እሱ በፍጹም እንደዛ አያረግም። ገባኝ አለች። ከመጀመሪያው ግልጽ አድርግልኝ አለቻት። አትሄዱ እያለችን ሄለን ሄድን። አሁን ገባኝ ገባኝ ስትልም ምን ነው የገባሽው እህቴ አለቻት። ሁሉም ነገር በዚህ መካከል ተደወለላት፣ አወራች በጣም ተደናገጠች። አዶናይ ይህን ያደርጋል ብላ አላሰበችም ነበር። ሄለን አሁን ኤልሹን ላከቻት። በዚህን ሰዓት አሁን ኤልሹን እነ አዶናይ ቤት ሂጂ አለቻት። አዶናይን እዚያ አይተሸዋል እዚያ አድሯል ስትላት እኔ በወንድሜ ስለተጨናነኩ በፍጹም አላስተዋልኩትም አለቻት። ብልሽ የእናዶናይን ቤት ታቂዋለሽ፣ እናዶናይ ቤት ሰተት ብለሽ ከእሱ ጋር ሄች ከዛም የሆነ ፋይል አለ፣ እሱን ፋይል አምጪልኝ አለቻት። የምን ፋይል አለች። የምፈልገው ፎቶ አንስቼ ልኬልሻለሁ ስትላትም፣ እንዴ እኔ አልሄድም። ለምን እሱን አትጠይቂውም? አ እሱ መስማት የለበትም በፍጹም አለቻት። ቆየ ነገር ምንድን ነው? እሱም አይሰማው የፈለግሽው እሱን፣ እሱም ብትጠይቂው እሱ በስነ ስርዓት ያመጣልሻል አለቻት። እሱን ታመጣሽ በኋላ እነግርሻለሁ እሱ እንዳቅም አልፈልግበትም ምክንያት አለቻት። እሺ አለች። በእርግጥ ኤልሹ ኑኑን ተዝ ቤት ካላባረርሻት እኔ እዚህ አልኖርም አጎቴ ጋ ሄጄ መኖር እጀምራለሁ። አንድ ሁለት እያለች አስቆጠረቻት። ከዛም ሄለን በዚህን ሰዓት እዋክሽን እረፊ አለቻት። ልሷን ተያት፣ በቃ አታስቀያት። ወንድምሽን ፈልገን እናገኘዋለን አለቻት። እኔ ያለሱ መኖር አልችልም በማለትም ወይ ሷን ወይ ኔን ምረጭ። ይቺ ልጅ ከዚ ቤት ካልወጣች ሷና ቤተሰቦቿ ከዚ ቤት ተመጡ ነው ሰላም የተነሳ አለች። ከዛም ቀጠለች። ና ኑኑ ወደ ውስጥ ግቤ፣ እኔ ላናግራት አለች። ኑኑም ኧረ ተይ ኤልሾ፣ እንደዚህ አታድርጊ። ምን አርጌሽ ነው የምትጠይኝ? ብትላትም ልሰማት አልቻለችም። በዚህን ሰዓት ኤልሾ እንግዲህ ታናደደች። እናትየዋም ኤልሾን ይዛ ታረጋጊ እንዴ ቤተሰቦቿም እሷም ወይ ነው የሚወርቁት? እኔ ቤተሰቦቿ ይወጣ አላልኩም፣ እሷ ትወጣ እንዴ። እሷ ስትወጣ ቤተሰቦቿ እዚህ እዚህ የሚቀሩ መሰለሽ? እንዴ እዚህ እኮ አይኖሩም። እርሜ ልካቸውን ትንሽ ጊዜ ታገሽኝ፣ በቅርቡ ይወጣሉ አለቻት። እሺ ለመንሽ፣ አዎ በቅርቡ አባረራቸዋለሁ፣ ግን ደግሞ ጊዜ ያስፈልጋል። እነዚህ ሰዎች እኮ ያባትሽ አደራ ናቸው። እንዴት ብለን ነው የምንጥላቸው? አለች እሺ ብላ ተስማማች። አሁን ግን ለእርሹ ትልቅ መድኃኒት የተገኘው መሲ ነች። መሲ እያንዳንዱን ነገር እያስፈራራቻትና እኑኑ ላይ ምንም አይነት ጉዳት እንዳታደርስ አስጠነቀቀቻት። እሷም እሽ ብላ ተስማምታለች። ለአጎቷ ደውላ ይኸውልህ፣ ቤሉል ታግቷል አለችው። እዩ አውቃለሁ፣ እየፈለግኩት ነው። ወንድምሽን ደግሞ አመጣልሻለሁ አንቺ አትጨናነቂ፣ ትንሿ። አሁን ማድረግ ያለብኝ ነገር ስላለ እኔ አደርጋለሁ አላት። እሽ በቃ ጎቴ፣ በማለትም ስልኩን ዘርጋች። እርሾ አሁን ቤሉል መታጎቱን ለመኩ ነገሩት። መኩ ምን ደግሞ እሱ ምን ብለው አገቱት አለ። አላውቅም፣ ይገርማል ኮ ምንም ማያውቀውን ልጅ አለች። ታዱ ቀደም ቀደም ብላ በእርግጥ መኩ መሲን የት ነበር ቅድም ስትፈለጊ? አላት። ኧረ እኔ እዚሁ ነኝ የትም? አለችው። ኧረ እባክሽ። አዎ እዚሁ ናት፣ ያው እኛን ስንጠራት አልሰማችንም እንጂ አለች። ኧረ እንደዛ ነው አላት። ከዛም አሁን እንግዲህ ይቺ አመዳም እበቀላታለሁ፣ አንቺ ብቻ ሄለንን ተጠንቀቂያት እህቴ። የሆነው ሁሉ በሂደት ይሆናል፣ እራስሽን ጠብቄ በማለትም ኑኑን አስጠንቅቃ እሷም ኤርሹን እንግዲህ እየተበቀለቻ ትገኛለች። ሌላው ኤርሹ በወንድሟ መጥፋት እያለቀሰች ትገኛለች። ቻናሉን ሰብስክራይብ ያደርጋች